ጤና ይስጥልኝ ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን አርዕስተ ዜናዎቹ እናስቀድማለን። አብራችሁን ቆዩ። በየጊዜው እየጨመረ የመጣው የሸቀጣሸቀጥ ምርቶች ዋጋ ንረት ከፍተኛ ተጽዕኖ አሳድሮብናል ሲሉ ነዋሪዎች ቅሬታቸውን አሰሙ። ከ2016 ወዲህ ኢትዮጵያ ኢንተርኔትን በመዝጋት በአፍሪካ ቀዳሚ ሀገር መሆኗን አንድ ጥናት አመላክቷል። ዝርዝር አለ። በአማራ ክልል ሰሜን ወሎ ዞን በወልዲያ ከተማና ዙሪያው ከትላንት በስቲያ ጀምሮ በመንግሥት ኃይሎችና በፋኖ ኃይሎች መካከል ውጊያ መቀስቀሱን መረጃዎች እየወጡ ይገኛሉ። በአዲስ አበባ የተለያዩ ትምህርት ቤቶች አንድ ፍሬ ትራማዶል መድኃኒት 15 ብር እየተሸጠ መሆኑ ተገልጿል። ዝርዝር አለን። የገንዘብ ኖቶችን መርገጥና መበተን ቅጣት እንደሚያስከትል ተገልጿል። ትሰሙታላችሁ። ኢሰመኮ በኦሮሚያ ክልል ተጠርጣሪዎች በቁጥጥር ስር ሲውሉና በምርመራ ወቅት ዛቻ፣ ማስፈራራትና ድብደባ እንደሚፈጸሙ ገለጸ። በዝርዝሩን እንሰማዋለን። ፕሬዝዳንት ታዬ አጽቀሥላሴ በቀይ ባህር እና በህንድ ውቅያኖስ ዳርቻ የሚገኙ ሁሉም ሀገራት እኩል ተደራሽነት እንዲኖራቸው በተባበሩ መንግስታት ድርጅት ባደረጉት ንግግር መግለጻቸው ተገልጿል። ትሰሙታላችሁ። ኢትዮጵያና ሩሲያ የኒኩለር ኃይል ፕሮጀክት ስምምነት ተፈራረሙ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩም በየጊዜ እየጨመረ የመጣው የሸቀጣ ሸቀጥ ምርቶች ዋጋ ንረት ከፍተኛ ተጽዕኖ አሳድረዋል ሲሉ ነዋሪዎች ቅሬታቸውን ገለጹ። የአዲስ አበባ ንግድ ቢሮ ዋጋ ለማረጋጋት አቅርቦት መጨመር ላይ እየሰራ መሆኑን ገልጾ ነዋሪዎች ከሰንበት ገበያዎች እንዲሸምቱ መክሯል። በአዲስ አበባ ከተማ እንደ ሽንኩርትና ቲማቲም ያሉ የግብርና ምርቶች ዋጋ በእጥፍ መጨመራቸው ከፍተኛ የኑሮ ጫና ፈጥሮብናል ሲሉ ሸማቾች ቅሬታቸውን ለአህዱ አቅርበዋል። ቅሬታ አቅራቢዎቹ እንዳሉት ባለፉት ጥቂት ሳምንታት ብቻ የቲማቲም ዋጋ ከአርባ ብር ወደ ዘጠና ብር፣ የሽንኩርት ዋጋ ከዘጠና ብር ወደ መቶ ሃምሳ ብር ገብቷል። የዋጋ ንረቱ ከጊዜ ወደ ጊዜ እየተባባሰ መምጣቱ ከፍተኛ የኑሮ ጫና ፈጥሮብናል የሚሉ ቅሬታ አቅራቢዎቹ የከተማዋ ነዋሪዎች የሚመለከተው መንግሥታዊ ተቋም የዋጋ ማረጋጋት ስራ ላይ እንዲሰራ ጠይቀዋል። አሃዱ ለቅሬታው ምላሽ ለማግኘት የአዲስ አበባ ንግድ ቢሮን ጠይቋል። የቢሮ የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ አሸናፊ ብርሃኑ በሰጡት ምላሽ ተቋማቸው በገበያ ማዕከላትና በሰንበት ገበያዎች ላይ የዋጋ ቁጥጥር እንደሚያደርግ አስታውቀው በግል ሱቆች ውስጥ የሚሸጡ የሸቀጣ ሸቀጥ ምርቶችን የዋጋ ተመን መቆጣጠር እንደማይቻልም ገልጸዋል። አቶ አሸናፊ አክለውም ቢሮው የሸቀጣ ሸቀጥ ዋጋን ለማረጋጋት በአቅርቦት ላይ በስፋት እየሰራ መሆኑንም ገልጸዋል። እንደ እርሳቸውም ገለጻ በቅዳሜና እሁድ ገበያዎች ላይ አንድ ኪሎ ግራም ሽንኩርት በዘጠና ብር እየተሸጠ ነው ብለዋል። ማህበረሰቡም የዋጋው ሁኔታ ለማረጋጋት በሚደረገው ጥረት ተባባሪ እንዲሆን በተለይም በሰንበት ገበያዎች ላይ እየቀረበ ያለውን ምርት እንዲቆጣጠርም የኮሙኒኬሽን ዳይሬክተሩ ጥሪ አቅርበዋል። በአማራ ክልል ሰሜን ወሎ ዞን በወልዲያ ከተማና ዙሪያው ከትላንት በስተያ ጀምሮ በመንግስት ኃይሎችና በፋኖ ኃይሎች መካከል ውጊያ መቀስቀሱን መረጃዎች ይጠቁማሉ። ይህን አስመልክቶ የከተማው ኮሚኒኬሽን ቢሮ ወልዲያ ከተማ ሰላምነት እየተናፈሰ ያለው መረጃ የውሸት ነው ሲልም አስተባብሏል። ጀነቶበር፣ ጥቁር ውሃና መቻሬ በሚባሉ የከተማዋ መግቢያዎች አካባቢ በከባድ መሳሪያ የታገዘ ተኩስ ይሰማል ሲሉ የከተማዋ ነዋሪዎች ጠቁመዋል። የደህንነት ስጋት የገጠማቸው ሰዎች ከከተ ከተማዋ ሲወጡ መታየታቸውን ከነዋሪዎቹ ያገኘነው መረጃ ያመላክታል። የገንዘብ ኖቶችን መርገጥና መበተን ያስቀጣል ተባለ። በጭፈራ ቤቶች የገንዘብ መጣል እስከ ሶስት አመት ስራ ሊያስከትል ይችላል ተብሏል። በቅርቡ በተለያዩ የጭፈራ ቤቶችና የመዝናኛ ስፍራዎች ገንዘብ መሬት ላይ መጣልና መረጋገጥ ወይም መበተን እየተለመደ መጥቷል። ይህ ድርጊት ግን አስደሳች ከመሆኑ ይልቅ ከባድ የሕግ ቅጣት የሚያስከትል መሆኑን አንድ የሕግ ባለሙያ ይናገራሉ። የሕግ ባለሙያ ወይዘሮ ሰብለ አሰፋ እንዳስረዱት ማንኛውም የሀገር ገንዘብ ኖቶች ላይ ጉዳት ማድረስ ወይም ዋጋን ማዋረድ በሕግ የሚያስቀጣ ድርጊት ነው። የኢትዮጵያ የወንጀል ሕግ አንቀጽ መሰረት ገንዘብ መበተን፣ መርገጥ ወይም በማንኛውም መልኩ ማበላሸት የማይቻል ነገር ነው፣ የገንዘብን ክብር መንካት እንደሆነ ይቆጠራል። ይህንንም ድርጊት የሚፈጽም ሰው እስከ ሶስት ዓመት በሚደርስ ጽኖ ስራ ሊቀጣ ይችላል። የገንዘብ ኖቶች የሀገር ሉዓላዊነትና የኢኮኖሚ ጥንካሬ የሚያሳዩ በመሆናቸው በአግባቡ ጥቅም ላይ መዋልና መከበር አለባቸው። በመዝናናት ሰበብ ገንዘብ መርገጥ ወይም መበተን የሀገሪቱን ገንዘብ ዋጋ ከማሳጣት አልፎ ህግን መተላለፍ ነው ብለዋል። ለመዝናናት ስንል ህግ የምንጥስበት ወይም በውድ ዋጋ የምንገዛው የገንዘባችንን ክብር የምናዋርድበት መንገድ መሆን የለበትም በማለት አክለዋል። ከ2016 ዓ ም ወዲህ ኢትዮጵያ ኢንተርኔትን በመዝጋት ከአፍሪካ ቀዳሚት አገር መሆኗን አንድ ጥናት አመላከተ። ከጎርጎሮሳውያኑ 2016-2024 ባለው ጊዜ ውስጥ ኢትዮጵያ ኢንተርኔትን በመዝጋት ከአፍሪካ ቀዳሚ ሀገር መሆኗን አንድ ጥናት አመላከተ። በጥናቱ መሠረት በተጠቀሰው ጊዜ ውስጥ በአፍሪካ 190 ጊዜ የበይነ መረብ አገልግሎት የተቋረጠ ሲሆን ከዚህም ውስጥ በኢትዮጵያ ብቻ ለ30 ጊዜ ተቋርጠዋል። ኢንተርኔት ሽትዳውን ኢን አፍሪካ በሚል ሲል በመጽሐፍ መልክ የቀረበው ጥናት በአፍሪካ ኢንተርኔትን መዝጋት ከእጥፍ በላይ ማደጉን አመላክቷል። እንደ አውሮፓውያን አቆጣጠር በ2016 ዓ ም 14 የኢንተርኔት መዘጋት እንደነበር የገለጸው ጥናቱ በ2024 ዓ ም 28 መድረሱን ጠቅሷል። ሱዳን ከኢትዮጵያ በመቀጠል 21 ጊዜ የኢንተርኔት መቋረጥ ያስመዘገበች ሲሆን፣ በአልጄሪያ ደግሞ 14 ጊዜ ተመዝግቧል ብለዋል። በኢትዮጵያ የበይነመረብ መቋረጥ በዋናነት የተከሰተው በትግራይ ጦርነት በነበረበት ጊዜ መሆኑን የጠቀሰው ጥናቱ ይህም በሚሊዮን የሚቆጠሩ ሰዎች የመገናኛ ዘዴዎችንና አስፈላጊ አገልግሎቶችን አቋርጠው ነበር ብለዋል። የበይነ መረብ መዘጋት በተቃዋሚዎች ጊዜ ድምፆችን ለማፈን ተቃዋሚዎችን ዝም ለማሰኘትና የፖለቲካ ተሳታፊዎችን ለመገደብ በስፋት እንደ መሳሪያ ጥቅም ላይ የዋለ መሆኑን ጥናቱ አመላክቷል። ሪፖርቱ በኢትዮጵያ ኢንተርኔት መቋረጥ የሰብአዊ መብቶች ላይ ብቻ ተጽዕኖ የሚያደርግ ሳይሆን ስልጣን ላይ ያሉ አካላትን የሚጠቅም ስልት ሆኗል ብለዋል። የመጽሐፉ ተባባሪ ጸሐፊ ቶኒ ሮበርትስ እያንዳ አንዱ የበይነ መረብ መቋረጥ የሰብአዊ መብቶችን ይጥሳል እንዲሁም በኢኮኖሚ ላይ ጉዳት ያደርሳል ሲል ጠቅሷል። በምርጫ ወቅትና በተቃውሞ ጊዜ የመንግስት አካላት የቴሌኮም አገልግሎት ሰጪዎች፣ እና የክልል ተቋማት የኢንተርኔት መዝጋትን እንዲያቆሙና ዲጂታል መብቶችን ለመጠበቅ ቁርጠኝነትን እንዲጠብቁ ማሳስቧል። ኢትዮጵያና ሩሲያ የኒውክሌር ኃይል ፕሮጀክት ስምምነት ተፈራረሙ። ስምምነቱ ጠቅላይ ሚኒስትር ዶክተር አብይ አህመድ በሩሲያ ሞስኮ ያደረጉትን ጉብኝት ተከትሎ ውይይት ካደረጉባቸው ሰፊ የትብብር መርሃ ግብሮች አካል ነውም ተብሏል። ስምምነቱ ሐሙስ ዕለት መስከረም 15 2018 ዓመተ ምህረት በሩሲያ አቶሚክ ኢነርጂ ኮርፖሬሽን ሮሳቶም ዋና ዳይሬክተር አሌክሲ ሊካቼፍና በኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ መካከል ተፈርሟል። ይሄም ሮሳቶምና የኢትዮጵያ ኤሌክትሪክ ኃይል በኢትዮጵያ የኒኩለር ኃይል ማመንጫ ጣቢያ ለመገንባት የሚያደርጉት ትብብር ተግባራዊ እርምጃን የሚያስቀምጥ መሆኑ ተገልጿል። በጠቅላይ ሚኒስትር ዶክተር አብይ አህመድና የሩሲያው ፕሬዝዳንት ቪላዲሚር ፑቲን በተገኙበት በክሬምሊን ስምምነቱ የተደረገ ሲሆን ሁለቱ ሀገራት በግብርና፣ በጤና ጠባበቅ፣ በመከላከያ ትብብር ላይም የሁለትዮሽ ውይይት ማድረጋቸውን የክሬምሊን መግለጫ አመላክተዋል። ኢሰመኮ በኦሮሚያ ክልል ተጠርጣሪዎች በቁጥጥር ስር ሲውሉና በምርመራ ወቅት ዛቻ ማስፈራራትና ድብደባ እንደሚፈጸም ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኦሮሚያ ክልል ተጠርጣሪዎች በቁጥጥር ስር ሲውሉና በምርመራ ወቅት ዛቻ ማስፈራራትና ድብደባ መፈጸሙን በፖሊስ ጣቢያዎችና መደበኛ ባልሆኑ ማቆያዎች ባደረገው ክትትል ማረጋገጡን ገልጿል። በፖሊስ ጣቢያዎችና በኢመደበኛ ማቆያ ቦታዎች ወቅታዊ ጉዳይ በሚል ፍርድ ቤት ሳይቀርቡና ክስ ሳይቀርብባቸው ለተራዘመ እስር የተዳረጉ ተጠርጣሪዎች መገኘታቸውን፣ የጸጥታ ችግር ባለባቸው አካባቢዎች በተጠርጣሪዎች ምትክ የቤተሰብ አባላት የሚታሰሩ መሆናቸውንም፣ በፍርድ ቤት ውሳኔ ነፃ የተባሉ ሰዎችን ወቅታዊ ሁኔታ በሚል አስሮ የማቆየት ተግባር መኖሩንም ገልጿል። በተጨማሪም በተወሰኑ ፖሊስ ጣቢያዎች በፍትህ ብሔር ጉዳይ ሰዎች ያለ ፍርድ ውሳኔ መታሰራቸው ከአካባቢ አካባቢያቸው ርቀው የታሰሩ ተጠርጣሪዎች ለምግብ እጦት መዳረጋቸውና ገዝተው ለመጠቀም ምግብ ቤቶች በአቅራቢያ አለመኖራቸው በተግዳሮትነት ተጠቅሰዋል። እንዲሁም ተጠርጣሪዎቹ ሲታመሙ የሕክምና አገልግሎት የማያገኙ መሆኑ ወደ ሕክምና መስጫ ማዕከል ለመሄድ ለአጃቢ ፖሊስ ከአምስት መቶ እስከ 1ሺ ብር እንደሚከፍሉ መገደዳቸው አሳሳቢ ጉዳይ ነው ብለዋል። ኮሚሽኑ ክትትል በተደረገባቸው ፖሊስ ጣቢያዎች ስልታዊ የሆነ ድብደባ በተጠርጣሪዎቹ ላይ የማይፈጸም መሆኑንም ገልጿል። ፕሬዝዳንት አያዝ ቀስላሴ በቀይ ባህርና በህንድ ውቅያኖስ ዳርቻ የሚገኙ ሁሉም ሀገራት እኩል ተደራሽነት እንዲኖራቸው ጠየቁ። ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነት ለማረጋገጥ ሁሉን አቀፍ አካሄድ ትከተላለች ሲሉ ፕሬዝዳንት አያዝቀስላሴ ተናገሩ። ፕሬዝዳንት አያዝቀስላሴ ቀስላሴ በሰማንያኛው የተባበሩት መንግስታት ጠቅላላ ጉባኤ ባደረጉት ንግግር ቀይ ባህርና የህንድ ውቅያኖስ የሰው ልጆች የጋራ ቅርስ ሲሉ በመግለጽ ሁሉም ሀገራት በኩል ተደራሽነት እንዲኖራቸው ጥሪ አቅርበዋል። አያይዞም ከፍተኛ ባህርን የሰው ልጅ ጋር አቅርስ አድርጎ የሚገልጸውና ሁሉንም ሀገር በእኩል የመጠቀም የሚያረጋግጠው የዓለም አቀፍ ህግ ወንም አለበት ሲሉ አጽንኦት ሰጥተዋል። በተጨማሪም ከዚህ ቀደም የተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በአዋዛ ቱርክሜኒስታን ተካሂዶ በነበረ ሶስተኛው የባህር በር የሌላቸው በማደግ ላይ ያሉ ሀገራት ጉባኤ የተናገሩትን በማስታወስ አንድም ሀገር በጂኦግራፊያዊ አቀማመጥ ምክንያት ከልማት ዕድሎች ሊገለል አይገባም ሲሉ ተናግረዋል። እንዲሁም ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነት ለማረጋገጥ ሁሉን አቀፍ አካሄድ እንደምትከተል ገልጸው ህጋዊ የፖሊሲ ግቧን በዲፕሎማሲያዊና በሰላማዊ ተጽዕኖ እንደምታስቀጥል ቃል ገብተዋል። ኢትዮጵያ በአፍሪካ ሁለተኛ ትልቅ የሕዝብ ብዛት ያለባትና ከፍተኛ የባህር ንግድ ያላት እንደመሆኗ በቀይ ባህርና በህንድ ውቅያኖስ ደህንነት ላይ ልዩ ትኩረት እንደምትሰጥ መግለጻቸውን አናዶሉ ዜና ወኪል ዘግቧል። በአዲስ አበባ የተለያዩ ትምህርት ቤቶች አንድ ፍሬ ትራማዶል መድኃኒት 15 ብር እየተሸጠ መሆኑ ተነገረ። ከህመም ትእዛዛት ውጪ የማይሸጡ መድኃኒቶች ውስጥ አንደኛው የሆነው ትራማዶል አግባብ ባልሆነ መልኩ በትምህርት ቤቶች ግቢ ውስጥ ተማሪዎች እየተጠቀሙት መሆኑ ተገልጿል። በኢትዮጵያ ትራማዶል የተሰኘው መድኃኒት የሚጠቀሙ የወጣቶች ቁጥር ከእለት ወደ እለት እየጨመረ መምጣቱ ተገለጸ። በአሁኑ ሰዓት ተማሪዎች ያለ አግባብ እንደ ሱስ እየተጠቀሙባቸው ካሉ መድኃኒቶች መካከል ትራማዶል መድኃኒት ተቀዳሚውን ስፍራ መያዙንና በሁለተኛ ደረጃ ትምህርት ቤቶች አንድ ፍሬ ትራማዶል በ15 ብር እየተሸጠ እንደሚገኝ ብስራት ራዲዮ ባደረገው ማጣራት ማረጋገጥ ችሏል። ትራማዶል በመድኃኒት መደብሮች በዘፈቀደ እንደማይሸጥ የኢትዮጵያ ምግብና መድኃኒት ባለስልጣናት በተለያዩ ጊዜ ህጋዊና አስተዳደራዊ እርምጃዎችን እየወሰደ ይገኛል። ይሁንና አሁንም በድብቅ መድኃኒቱን የሚሸጡ ተቋማት መኖራቸው ተገልጿል። ብስራት ከዚህ በፊት በሰራው መረጃ መሰረት በጤና ሚኒስቴርና በአዲስ አበባ ዩኒቨርሲቲ በተሰሩ 514 ጥናቶች ተጨምረው ሁለት በመቶ የሚሆነው ህዝብ ሱስ ውስጥ እንደሚገኝ ዘግቧል። በተጨማሪም ተማሪዎች በትምህርት ቤት ግቢ ውስጥ አደንዛዥ እፅ እና ኤሌክትሮኒክስ ሲጋራ የሚጠቀሙ ተማሪዎች ቁጥር በከፍተኛ ሁኔታ መጨመሩን ብስራት ራዲዮ ዘግቧል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዝናቸው አጫጭር መረጃዎችን ይወስዱ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸርንቆይ።